ይህም ቪዲዮ የቀረጽኩት እኔ አይደለሁም፣ እየተዘዋወረ ያለውም ደግሞ በእኔ እውቅና ውጭ ስለሆነ ከእኔ እውቅና ውጭ የሆነውን ቪዲዮ እኔ አይመለከተኝም ብላለችና መልስ መስጠት ያለባት የጥፋተኝነት ስሜት ስለተሰማት ምናልባትም ደግሞ ጥፋተኛ ሊያረጓት የሚችሉ ነገሮች አለ እየታየ ነው ተልኮልኛለን። ምና እዛ ላይ በመጀመሪያ ህጉ ምን ይላል? አሳ ጎርጓሪ አደቻቴ ካልሰው ይወቅሰዋል ብላችሁ ለተወሰነ ጊዜ ነው ሰው ይዘው የሰውን የሚወቅሰው የሚተቸው ለተወሰነ ጊዜ እውነታው ራሱ ያውቀዋል። ከጊዜ በኋላ ይታወቃል። ይህ ሰው ቤት ሄደው ንብረት ሊካፈል አይደለም ልጆቹን ብቻ ፈልጎ ሄደው፣ ውሻ ሚስት ተባላለች፣ በሆነ ባልሆነ ተጮህብሃለች። መቼም ቢሆን ግን ማንም በምንም አባብሎ ለአንተ ያላትን ባለትዳሮች የዛሬን ቪዲዮ በጥሞና እንድትሰሙ አሳስባችኋለሁ። ከዓመታት በፊት እንግዲህ የተለያዩ ባለትዳሮች ሲለያዩና ሲጣሉ ተመልክተን ወይ ሰምተን እናውቃለን። ይህኛው ግን ለየት የሚያደርጉት ብዙ ነገሮች አሉ። ከዚህ ምን እንማራለን? በዋናነት እንግዲህ ስለ ዳግማዊትና ስለ ሳምሶን ታደሰ ቤቢ አርቲስቶች ወይ ደግሞ የህዝብ ልጆች ስለሆኑ በእነሱ ዙሪያ ሀሳባችንን እየሰጠን አንዳንድ ነገሮች መልዕክት እናስተላልፋለን። ዳግማዊት ከዚህ ቀደም እዩ ሚዲያ ላይ ከሁለት አመት በፊት እንዲሁም ደግሞ ቤተሰቦቻቸውን ይዞ ልጆቻቸውንም ጭምር ኢቢሲ ኢንተርቴንመንት ላይ ከአንድ አመት በፊት ቀርቧል። ከአመት በፊትም እንደዛው ሴፍ ኦኒ ቤስ ላይ ከወራት በፊት ቀርበው ነበረ። ጸባቸው እንግዲህ ደብቆ የማስመሰል ላይፍ እየኖሩ እንደነበረ ማሳያ ነው። አንዳንድ ሀሳቦችን ለማንሳት ነው። ግን የሰሞኑ በጣም ለየት የሚያደርገው አንድ ቪዲዮ ተለቆባቸዋል። የሱ ቪዲዮ የተለቀቀባትን ግን ራሷ ሰርታ የለቀቀችውም የሚመስለው ነገር አለ። ነገር ግን ነው ለማለትም ማስረጃ ይፈልጋል፣ አይደለምም ለማለትም እንደዛው ማስረጃ ይፈልጋል። የቪዲዮ ሀሳብ ምን እንደሆነ ልንገራችሁ። ቪዲዮ ላይ ሳምሶን ታደሰ ቤቢ ወደ ዶሮ ቤተሰቦቹ ይሄዳል። በዛን ሰዓት እንግዲህ አንድ ሰው ቪዲዮ ይቀርጻል። የዳግማዊት ፊት አይታይም። የሳምሶን ታደሰ ቤቢና የልጆቻቸው ፊት ይታያል። በዛን ሰዓት ልጆቹ ቤታችንን ልሸጥብን ነው ወይ ብትወደን ቤት አትሸጥብንም፣ ሂድልን እያሉ አባታቸውን ዝቅ እያደረጉና ለአባታቸው ያላቸውን ክብር እንግዲህ በጣም በመንቀፍ ወይ ደግሞ ክብር በማሳጣት አባታቸውን ወደ እናታቸው ሳይሄድ አድርጎ እያወሩ ነበረ። ልጆች እንግዲህ እነሱ በእነሱ እድሜ ላይ እነሱ ባሉበት እድሜ ላይ አባታቸውን የሚጠሉበት አግባብ አለው ወይ ምናምን የሚባሉ ነገሮች አሉ። የሶሻል ሚዲያ ሰዎችም የተለያዩ ሀሳቦችን ሰጥተዋልና ይህንም ቪዲዮ የቀረጸውም ደግሞ ማን እንደሆነ ዳግማዊት ተናግራለች። ከሱ በፊት ስቲ ይመለስበታለው። ሰባት አይነት ሚስቶች አሉ። ዳግማዊት ምን አይነት ሚስት ነች? እንዲሁም ደግሞ እናንተ ተመልካቾች ባለትዳሮች ከሆናችሁ ሚስታችሁ ምን አይነት ሚስት ነች? እንዲሁም ደግሞ ሌሎች ሴቶች እንግዲህ የሰሞኑ ጉዳይ ላይ የተመለከታችሁትን ሀሳባችን ትሰጣላችሁ። ሰባት አይነት ሴቶች ብሎ አንድ ጽሁፍ ተመልክቻለሁ። እነሱን ጽሁፎች አቀርብላችኋለሁ። የመጀመሪያው አይጥ ሚስት ይላል። የመጀመሪያው አይጥ ሚስት የምትባል ነች። ሁሉንም ትቆራርጣለች፣ ትበላዋለች፣ ታጠፋዋለች፣ ትወደዋለች። ሆዳም ናት። ከቤተሰቦቿ ከጎረቤቶቿና ከወዳጆቿ ጋር ታነካካለ ይላል። አይጧ ሚስት ሁለተኛ ደግሞ ድመት ሚስት ይላል። ድመቷ ሚስት ደግሞ እንመልከታት። ሁሌም ኩርፍ እንዳለች ነው። መቀባባትና በየሰዓቱ መስታወት ማየት ትወዳለች። ሁሌም አመመኝ፣ በረደኝ፣ ቆረጠኝ ከፍራሿ የማትነጠልናት የተሻለ የሚንከባከባት ካገኘች ወደ ሌላ ደረስ ብላ ለመምጣትም ሆነ ጥላ ለመሄድ አታመነታም ይላል። ሶስተኛ ደግሞ ፈረስ ሚስት፣ ኧረ ፈረስ ሚስት የዋ ተናጋሪ ቶሎ ተናዳጅ ኃይለኛ ታታሪና የሥራ ሰው ናት። ቤቱንም ሥራውንም አንተንም ትሸከመሃለች። የሰጣህትን ሥራ ሁሉ በቅንነት በጥንካሬ ብትሰራውም በሀሳብ ግን አትገዛህም። እሺ፣ አራተኛዋ ሚስት ደግሞ በግ የምትባል ሚስት አለች። እሷ ደግሞ ደግ ናት፣ የማትናገር የማትጋገር ያለችበት እንኳ የማይታወቅ ዝምተኛ ናት። ልበ መልካም እና የዋ ሴት ነች። ለውጥ ግን አይታይባትም። አራተኛዋ አምስተኛዋ ሴት ደግሞ ወይ ደግሞ አምስተኛዋ ሚስት ደግሞ ውሻ ሚስት ተባላለች። በሆነ ባልሆነ ተጮህብሃለች። መቼም ቢሆን ግን ማንም በምንም አባብሎ ለአንተ ያላትን ፍቅሯንና ታማኝነቷን አይሸረሽረውም። ሁሌም ታማኝና ከጎን ነች። ምንም አይነት አደጋና ችግር ቢመጣ አብራ ለመጋፈጥና አንተን ለመከላከል ቆራጥ ነች ይላል። ስድስተኛዋ አንበሳዋ ሚስት ይላል። ስድስተኛዋ ደግሞ በሁሉ ነገር የበላይ ልሁን ትላለች። ንግግሯ ሁሉ ቁጣና ዛቻ የተሞላ ነው። ችግር ሲፈጠር ሁሉንም ነገር መፍታት የምትፈልገው በኃይል ወይም ደግሞ በጉልበት ነው ይላል። ሰባተኛው ሚስት ደግሞ ምንድነች? እባብ ሚስት ይላል ሰባተኛው እና የመጨረሻው ነው ይሄኛው። አንደበቷ ለስላሳ ነው፣ ቅልስልስና ተንከባካቢ ትመስላለች። ለአንተ የምታሳየው ባህሪና ከጀርባ የምታደርገው ድርጊት ፍጹም ተቃራኒ ነው። ጊዜ ጠብቃ አንድ ቀን አጋጣሚ ስታገኝ ግን እንዳትነሳ አድርጋ ነድፋ ወይም ደግሞ ገንዘብንና ተስፋህን ዘርፋ ትሄዳለች ይላል። እዚህ ጋር የሚመሳሰለው በጓና ውሻዋ ሚስት የመቀራረብ ባህሪ ያለውና ሰባቱ የሚስት አይነቶች እነዚህ ናቸው። ያላገባው ወንድሜ የትኛዋ አይነት ሚስት እንድኖረ ትፈልጋለህ? ምን አይነት ሚስት ማግባት ከእነዚህ ሰባቶች? ያገባው ወንድሜ ሚስት የትኛዋ አይነት ሴት ናት? አንቺስ የትኛዋ አይነት ሴት ነሽ እህቴ? እያለ ይጠይቃል። እናንተ የመሰላችሁትን ተረዱ። ጠጅ በብርሌ ነገር በምሳሌ ነው። መረዳት የሚፈልግ ሰው ይጠይቃል ብሎ ጽሑፉ ያጠናቅቃል። እንደዚህ አይነት ሚስቶች አሉ ማለት ነው። በነገራችን ላይ ይህንን ጽሑፍ ያጋራው ሰው የዳግማዊትን ፎቶም ደግሞ ከስር ፖስት አድርጎ ነው ይህንን ጽሁፍ የጻፈው ልጅቱ የዘመናችን ስለ ፍቅር ይላል ፔጁ እንግዲህ በፌስቡክ ላይ ያገኘሁትን ነው ያነበብኩላችሁ ተመልካቾች እንግዲህ ሰላሚስቶች እንደዚህ አንስተናል ስለ ወደ ዳግማዊት ስንመለስ ዳግማዊት በነገራችን ላይ ይህንን ቪዲዮ ተቀርጾ ሲወጣ ማን ነው ቀርጾ የወጣው የሚል ጥያቄ ነበረ የቤት ሞግዚቴ ቀርጻ ወጣች እና እሷ ነች ቀርጻ ወጣችው እና ሚዲያ ላይ እየተዘዋወረ ስለሆነ ብላ ከጠበቃዋ ጋር መታ ማስተባበያ መስጠቷም ደግሞ በጣም ግርምትም ጭሯል። የቤት ሞግዚቶች ቪዲዮ የመቅረጽ ኤዲት የማድረግ አቅም አላቸው ወይ ጥያቄ ያስነሳል። ሊቀርጹ ይችላሉ። ኤዲት የማድረግ እውቀት ወይ ደግሞ ችሎታ አላቸው ወይ? እሺ ይኖራቸዋል እንበል እንደውም ይኖራቸዋል እንበል። ነገር ግን ይህንን ቀርጻ ፖስት ስታረግ የቤት ሞግዚቷ ልጆቿና ሳምሶን ብቻ ያስገባችሁ ዳግማዊትን ያላስገባችሁስ በምን ምክንያት ነው? ሶስተኛ ጥያቄ ልጆች በዚህ እድሜያቸው ስለ ንብረት መረዳት ይችላሉ ወይ? የአባትን ፍቅር ገታ አድርገው ወደ እናት ብቻ አድልተው ስለ ንብረት የሚቆራቆሩበት ስለ ንብረት የሚሟገቱበት እድሜ ላይ ናቸው ወይ? ልጆቿስ ልጆች በነገራችን ላይ ብዙ ጊዜ የአባትንም የእናትንም ፍቅር እኩል ይፈልጋሉ። በልጅነት እድሜያቸው ትክክለኛ የማንም ተፈጥሮ ይህን ነው። ይህንን ለመመስከር ደግሞ የሰውን ማስረጃ መስማት ወይ ደግሞ ማየት አይጠበቅባችሁም። ልጁንን ስላሳለፍን ሁላችንም አባታችንንም እናቶቻችንንም ስለምንወዳቸው የአባትንም የእናትንም ፍቅር እኩል እንረዳለን። እናታችን ስላደረገችልን አባታችን ስላላደረገልን ብለን አባታችንን የምንጠላበት አጋጣሚዎች ይኖራሉ ብዬ አላስብም። እንደዚህ አይነት ትውልድም ደግሞ ማፍራት ትክክል አይደለም ብዬ አስባለሁ። እንግዲህ እነዚህ ልጆች ከመጋረጃ ጀርባ የተመከሩ ወይም ደግሞ ወደ እናታቸው ሳይድ እንዲያደርጉ ተደርገው እየተወራላቸው የተሰበኩ ይመስላሉ። ከዚህ ቪዲዮ እንደተረዳ ነው። ቪዲዮ ከወጣ በኋላ ነው እንግዲህ ይህንን ልናወራ የምንችለው። የሰው ህይወት ውስጥ ገብታችሁ ለምን ትፈተፍታላችሁ? የሚሉ ሰዎች ገለልተኛ መሆን የሚፈልጉ ሰዎች ይኖራሉ እና ባለትዳሮች እና አንዳንድ ሰዎች ደግሞ ይህንን ፕሮግራም የሚያዳምጡ እንደዚህ አይነት ነገሮችን የሚያዳምጡት ይኖራሉ። እሱን ታሳቢ አድርገን ነው እኛ ማውራት ያለብን። ከዚህ ጋር ተያይዞ እንግዲህ ልጆች ብዙ ጊዜ ልጆች ፊት ለፊት ስለ ጸብ ማውራት፣ መለያየት እንኳ ቢኖር መለያየት ውስጥ አብሮነት እንዳለ አድርጎ ማሳየት ነው። ስለ ንብረትና ስለ ግል ጉዳዮቻቸው ከመጋረጃ ጀርባ ወይ ደግሞ ከህግ ጋር ሆኖ መጨረስ አለባቸው። ልጆቹ የአባትንም የእናትንም ፍቅር ማግኘት አለባቸው። ለዚህ ምሳሌ እንደ እንቁ ከማያቸው አርቲስቶች እና የህዝብ ልጆች ከሆኑት መካከል ገነት ንጋቱና ፕሮፌሰር እንግዲህ ታውቋቸዋላችሁ። ከዚህ ቀደም ተጣልተው ለአራት ዓመታት በትዳር ጥላ ስር አልነበሩም። ነገር ግን ይገናኛሉ፣ አብሮ ቪዲዮ ይሰራሉ፣ ልጆቹን ያገኛል፣ ፍቅር ይሰጣቸዋል፣ ፍቅር ይቀበላል ከልጆቹም አባትዮ። ለዓመታት ይሄንን ነገር ሳታዛንፍ ቀጥ አድርጋ የያዘችው ማናት? ዋናዋ ክሬዲት የሚገባትና ትልቋ ሴት ሁሌም የእናት ግርማ ሞገስ የሚታይባት ገነት ንጋቱ ነችና እነሱ ባላግባባቸው ነገሮች እንግዲህ ለልጆቻቸው ሰብኮ ልጆቻቸውን መበደል ወይ ደግሞ ልጆቻቸው ሳይድ እንዲይዙ አላደረጉም። ልጆቹም በቅርብ ጊዜ ሁለቱም ታርቀው የፋሲካ በዓል ላይ ታርቀው እንግዲህ ድጋሜ ወደ ትዳራቸው ተመልሷል። ልጆቹ በእምባ ሲራጩ እኛንም ጭምር እንግዲህ ሲያስለቅሱ እንደነበረ ብዙዎቻችሁ ታስታውሳላችሁ። ከዚህ ትዳር ምን ትረዳላችሁ? ማንም ማንንም ወላጅ ለልጆች ፍቅርን ብቻ መስበክ የአባትን ድርሻ አባት መስጠት፣ የእናትን ድርሻም ደግሞ እናት መስጠት እንዳለባት አድርጎ ከሰበኳቸው ልጆች በዛው ልክ ነው የሚያድጉት። እዚህ ጋር ስንመለስ ሳምሶን ታደሰ ቤቢ እና ዳግማዊት ጋር ስንመለስ ግን ተቃራኒ ነው። እውነት ትቆያለች እንጂ ትወጣለች ስትል ነበረ ሸገር ኢንፎ ወይ ደግሞ መሰረት በዙ ሚዲያ ላይ እንግዲህ ወጣ እውነት ሲወጣ ግን ወደ ራሷ ይዞረ ይመስላል። ይሄ የራሴ ሀሳብ ነው፣ ወይ ደግሞ ከቪዲዮ የተረዳውት ነገር ስለሆነ ነው። አንዳንድ ሰዎችም ደግሞ ይህንን ሀሳብ ይደግፉኛል። ይህን ቪዲዮ የቀረጽኩትን አይደለም ማለቷ ልጆች አባታቸውን ለንብረት ብሎ ማንቋሸሻቸው ሲታሰብና ሰዎች ይህንን ሀሳብ ማስተባበ ወይ ደግሞ ማውራት ሲጀምሩ ይህም ቪዲዮ የቀረጽኩት እኔ አይደለውም፣ እየተዘዋወረ ያለውም ደግሞ በእኔ እውቅና ውጭ ስለሆነ ከእኔ እውቅና ውጭ የሆነውን ቪዲዮ እኔ አይመለከተኝም ብላለች። እና መልስ መስጠት ያለባት የጥፋተኝነት ስሜት ስለተሰማት ምናልባትም ደግሞ ጥፋተኛ ሊያረጓት የሚችሉ ነገሮች ሚዲያ ላይ ስላሉና ለተለያዩ መግቢያ ላይ እንዳልኳችሁ በወራት ልዩነት ወይ ደግሞ በየዓመቱ አንድ ወይ ሁለት ሶስት ሚዲያ ላይ ታገኟቸዋላችሁ። ወደ ኋላ ተመልሳችሁ የእነሱን ላይፍ ስትመለከቱ እና ከዚህ ምንድን ነው የምትረዱት? ከዚህ ቪዲዮ እስኪ የአንዳንድ ቲክታክሮችን ሀሳብ እንስማ ነው። ልብ በሉ ልብ በሉ ለቤቱ እናንተ አያገባችሁ። አሁን ከኔ ፍቃድና እውቅና ውጪ የወጣ ቪዲዮ አለ እየታየ ነው፣ ተልኮልኛ ያለኔ ምና እዛ ላይ። በመጀመሪያ ህጉ ምን ይላል? አሳ ጎርጓሪ አለቻቲ። ሰሞኑን እንግዲህ በአርቲስት ቤቢ ላይ አንድ የተለቀቀ ቪዲዮ አለ። እንግዲህ እንደምታያት እንግዲህ ከኔ ፍቃድ ውጪ ይህ ቪዲዮ እየተለቀቀው በሞግዚቴ ነው ትላለች። ቴ እባክሽ፣ አመንሽ ሌላ የለሽም እንዲህ በተደራጀ መልኩ እንዲህ በተጠና መልኩ እናድሽን ከፊት ለፊት ቁጭ አርገሽ አንቺ ከጀርባ ቪዲዮ እየቀዳሽ ህጻን ልጅን ራሱን መርዘሽ እኛም ብትወደ ኑሮ ቤቱን አሸጦ ምትል ልጅ አስቀምጠሽ የገዛ ልጁን እንደዚህ አስጠንተሽ በቤተሰብ መልኩ በኢትዮጵያ ህዝብ እንዲጠላ ለማድረግ የላክሹ ቪዲዮ መልሰሽ ደግሞ ከኔ ፈቃዱ ውጪ በሞግዚቴ ነው የተለቀቀው። ሞግዚትስ ይህን ያህል ድረስ ለመዳፈር ይህን ያህል ድረስ ለመዳፈር ኬት የመጣ ሞራል ቢኖራት ነው ያንቺ ሞግዚት የባልሽን ቪዲዮ አንስታ ስትለቀው እኔ አላቅም ሞግዚቴና ትምትው ሌላ ድራማ የለሽም እውነት ቤቢ እኔ ባለፈው ሰይፉ ላይ ቀርበ ስታወራ እኔ እንደዚህ አይነት ባል አልመሰልክንም በጣም መልካም ባለ ከሚገባው በላይ ቤት ሰራተኛ በዚህ ደረጃ ድፍረት ኑሯት የባልና ሚስትን ገበና ቪዲዮ ቅርጽ አትለቅ በመጀመሪያ ደረጃ ሲቀጥል ስልኩ ማን እንደያዘው መጀመሪያም ድምጽ አስታውቃል ይህንን ገበና ማዋረድ ይሄን ያህል ለትችት ለማቋሸሽ አንገት ለማስደፋት የምትሄዱበት እርምጃ ራሳችሁን ያስጠይቃቸዋል። ራሳችሁን ነው የሚያስጠይቃቸው። ሰው ይጠየቅበታል፣ ሰው ይወቅሰዋል ብላችሁ ለተወሰነ ጊዜ ነው ሰው ይዘው ሰውን የሚወቅሰው የሚተቸው፣ ለተወሰነ ጊዜ እውነታው ራሱ ያውቀዋል፣ ከጊዜ በኋላ ይታወቃል። ይህ ሰው ቤት ሄደው ንብረት ሊካፈል አይደለም፣ ልጆቹን ብቻ ፈልጎ ሄደው እንደ አንድ አባት ያሳዝናል። ልጆቹን ለማየት ሲሄድ አትገባም ተብሎ የሴዳ ፖድካስት ቤተሰቦች ሀሳባችሁን እንግዲህ ሰብሰብ አድርጋችሁ እንደሰሙኝ ወላጆች በተለይ ብትጣሉ ልጅ ከወለዳችሁ በኋላ የምትኖሩት ራሳችሁን ለተካችሁት ለልጆቻችሁ መሆን ስላለበት ለልጆቻችሁ ግን የአባት ፍቅር አባት መስጠት እንዳለበት፣ የእናትን ፍቅር እናት መስጠት እንዳለበት መስበክ አለባችሁ። ስለ ንብረት፣ ስለ ቁሳቁስ፣ ስለቤትና መኪና የምታወሩበት ልጆች ፊት ለፊት ቁጭ ብላችሁ የምትከራከሩበት አጋጣሚዎችን ባይፈጠሩ የተሻለ ነው። ባይነን ከዚህ ይህንን ነው የምንረዳው። ለሁለቱም አርቲስቶች ለድምፃዊያዋም ለተዋናዩም እንግዲህ ጥሩ ነገር እንመኝላቸዋለን። ነገር ግን ሚዲያ ላይ በተለያየ ጊዜ እንደ ሽርሽር ወይ ደግሞ እንደ ሪዞርት የተለያዩ ሚዲያዎች ላይ አባይ ሚዲያ፣ ኢቲቪ፣ የተለያዩ የግል ሚዲያዎች ሰይፉ ኦን ኢቢኤስ የተለያዩ ሚዲያዎች ላይ እዩሃ ሚዲያን ጭምር የተለያዩ ሚዲያዎች ላይ የተናገሩትን የተለያዩ ሀሳቦቻችሁን ስትሰሙ በጣም በውሸት የተሞላና እስካሁን ድረስ ለልጆቻችን ብለን ኖረናል ሊሉ የሚችሉበት አጋጣሚዎች ኮንክሉዥን የሚያሰጥ ወይ ደግሞ እንደዚህ አይነት ሀሳብ ያለው ነገር ነው ሁኔታቸው። ከዛ በመጨረሻ ላይ ሲወጣ ግን እንደዚህ ቦሪንግ የሆነው መሆኑ በጣም ያሳዝናል። ሰዎች ሁልጊዜም ሲጣሉ ልጆች ዋጋ ባይከፍሉ ጥሩ ናቸው። ሀገርን የሚረከቡት ነገም ደግሞ እኛ ዛሬ የምናደርገውን የሚያደርጉት ታዳጊ ልጆች ስለሆኑ ንጹሕ አይምሮ ብናወርሳቸው የሚለውን ሀሳብ ብቻ ለማስተላለፍ ነው። የቪዲዮ ላይ ተንተርሼ ሞግዚት ምናምን ብሎ ማሳበብ በተለይ እስታትሳችንን የመጣነ ውሸት ብንዋሽ ጥሩ ነው ብዬ አስባለሁኝ። ሰዎችን ለመውቀስ ሳይሆን ለልጆች በዋናነት ለልጆች አሁን እስከዛሬ ድረስ የኖራችሁ ወላጅ እናት አባቶች ኖራቸዋል። ገና ደግሞ አዲስ ትውልድ ምናልባትም በረሆቦት ሊያድጉ የሚችሉ ልጆች ናቸው። ነገ ምናልባትም ስራ አጥ ሊሆኑ ይችላሉ። ምናልባትም ብዙ መሰናክል ውስጥ ሊገቡ ይችላሉ። ንብረትን ማውረስ ሳይሆን ጥሩ ጭንቅላት ማውረስ ላይ ትኩረት ብናደርግ የተሻለ ነው። ትናንት ንብረት የነበራቸው ሰዎች ዛሬ ላይ ንብረታቸው ወድሞ ድሃ የሆኑበት አጋጣሚዎች ተመልክተናል። እና ንብረት ማውረስ ለልጅ ዋስትና አይደለም፣ አይምሮን ማውረስ ግን ትልቅነት ነው ብዬ አስባለሁ። የመጨረሻ ሀሳቤ ነው። እናንተ ማሳብ አስተያየቶቻችሁን ኮመንት ላይ በማድረግ የሴዳ ቤተሰቦችም እንድትሆኑ እንግዲህ ሰብስክራይብ በማድረግ የዛሬ ፖድካስታችን እንግዲህ ከመጋረጃ ጀርባ ሆነን በድምጽ ብቻ ነው የተገናኘ ነው። እንግዲህ ወቅታዊ ጉዳዮች ላይ እየመጣን ወደ ማህበራዊ ጉዳዮች ወስደን እኛም ደግሞ ከዚህ ምን መማር እንዳለብን የምናንሸራሸርበት ሀሳብ ነው። አብሬያችሁ የነበርኩት ዳዊት ነበርኩኝ። መልካም ጊዜ ይሆንላችሁ። ቻው